ደስታዬን የማካፍሎት፣ ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ተጠቃሚሽ። እናቱ እኔ ስለተውኩት ነው። ደስ ይበለች፣ ችግር የለውም። አልናገርሽም፣ አልጣላሽም ማጣጣ የለውም አልኳት። ትቼ ወደ ቤቴ መጣ ከልጃ መኖር ጀመርኩ። ባልተቤቴ በፊት ያችን ያገኘትን እያመጣ መቶ ብርም ሀምሳ ብርም ሲያየኝ ይሰጠኛል። ሲሰጠ ያችን ደግሞ አብቃቅቼ እንትን እያልኩኝ ያችርቻሩ ዘይት፣ ሽንኩርት፣ የእጅ ወዳፍ እያደረግ እንትን እያልኩኝ እኖር ነበር። አሁን ግን ትቶ ሲወጣ ያነብር ቀረ። ችርቻሮ ዝም ብዬ ነው ቁጭ ከማለት ሽንኩርት ጀመርኩ። ቲማቲም ጀመርኩ። ከፒያሳ እያመጣው ያው የተከራዩበት ቤት ማለት ነው። አስፈቅጄ እዛ ቁጭ ብዬ የአምስት ብር ያሰብር እየቸረቸርኩ ቸረቸርኩ መሸት ጨመርኩ። ቢያንስ በቃ ባገኝ ወይ አርባ ብር ወይ አምሳ ብር ይገኛል። ለዘይት ለሸንኮት ለልጄ በደንብ ወተት አልገዛላትም። በቃ ያችን ሽሮ ምኗን እያኩኝ እያበላሁ ካገኘሁ እገዛላታለሁ ካጣሁ ደግሞ ዝም እላለሁ። እማዬ እየስጭኝ ትለኛለች። እማዬ የለኝም ስላት አትረዳም። ሕፃን ልጅ ናታ አትረዳልኝ ማልቀስ እንጂ ሌላ እንትን አትልም። በዛ ሰዓት እኔ ደግሞ ውስጥ ይሰማኛል፣ ምን ባትፈጠር ነው ልጄ ከደህና አባት ብትፈጠር ሊኖሩ እያ በጣም አዝናለሁ። ከተበደርኩ ምንም አልኩም ለልጄ ወተክስች ምናምን እንትን ብዬ እሰጣታለሁ። እኔም ያቸው ካገኘሁ እበላለሁ፣ ካላገኘሁ ጦሜ አድራለሁ። አንድ ቀን በጣም እኔ ርቦኝ በቃ የምበላው አጣሁ፣ በጣም ርቦኝ ማለት ነው ብር ተበደርኩ፣ ተበደሪያችን ብር የአስር ብር ሽንኩርት የአምስት ብር ቲማቲም ዘይት ያችን ያቺነርኪ ሽሮ ችርቻሩ ገዝቼ የሰርች ለልጄ፣ እኔም አብሬ ከልጄ ጋር በለው እሱም ቀን መቼም አረሰው መቼም የሰው ልጅ ጎዳና እንትን ቢባልም ይሄኔ ያው በስሙ ቤት ተከራች ያለው ብያለው፣ ግን ግርግዳ ይበላ ከቸርቻሩ ሽንኩርት ደግሞ ስ ልብሱ ቢሻል ብዬ ልብስ ማጥብ ጀመርኩ። አጥቢው ብዛት ተርካሽ ነው ወይ አምሳ ብር ወይ ሰባ ብር በአስራ አምስት በአስራ አምስት ቀን ማለት ነው ይሰጡኝና ያችን እጅ ወደፍ የቤት ኪራይ አይችልልኝ፣ ለእሳሙን አይችል ዘመድ የለኝ ምን የለኝም። ከዘመድ ቢኖረኝም እንዳሉ ዘመድ አለብኝ አልቆጥራቸውም። ለምን እኔ ከሰው ሀገር ነው ያሉት፣ እነሱ አገራቸው ነው ያሉት። ምን እንዴት እንዴት ኑሮ እንደምኖር አያውቁም እነሱ። ኑሮ የማን ነው የሚያውቀው? ፈጣሪና እኔ ብቻ ነው የምናውቀው። ምንም አማራጭ የለኝም። በቃ እዚህ ህይወት ውስጥ በቃ ተመልሼ ልገባ ነው። ምን ሻዬ ደግሞ ምን ማድረግ አለብኝ? ዋ ወጣሁ፣ ወረድኩ፣ ምንም አማራጭ አጣሁ። እዚህ ህይወት ውስጥ ብገባ ለልጄ ለወተት፣ ለሳሙና ቢያንስ እንኳ የቤት ኪራይ አምስት ስር እያልኩ እከፍላለሁ። ልጅ ለማሳደግ ልጅን ከፍ ስተምት ድረስ ራሷን ችላ ትምህርት ቤት ሄዳ ራሷን ችላ ስተመመጣ ድረስ በድል ያዝኛ በቃ ይነጫፍኛ ዘንብ ገባ ሴተኛ አዳሪነት ልጅ ይዘው ስለማይቀበሉ አረቄ ቤት ጓደኞቼ መርካቶ ምናምን ሲሉ አውቶብስ ስራ እንደ ቢዝነስ እንሰራለን ምናምን ሲሉ እንሰማለሁ። ልጅ አስይዤ ቤት ተከራይቼ እዛ መስራት ነው ያለብኝ። አውቶብስ ተራ ቢያስቡ የሴት አዳሪዎች ልጆችን ይዘው የሚያድሩ አሉ። መጀመሪያ ልጅን ማታ ራቷን አብልቼ አጣጥቤ

ብዬ በጣም አዝንና ለቅሳለሁ። በጣም ቢያድላት አስምሮ ልጅ ማን ነው ብዙ ነገር ያምራታል። ልጅን በጣም ነው ምወዳት። ግን ራበኝ፣ ጣማኝ ምንም አማራጭ ሳታ ሴት አዳሪ የገቡ እጅ ምራሱ አልሰራም። በቃ ሆይ ይጨነቃን ፈጣሪ። ወይ ሌሊት የሚመቷት ይሆን፣ ስታለቅስ ተገልጣ ተታኛ ይሆን ልጄ፣ ብርድ ይመታብኝ ይሆን በእንቅፋሉቧ ስተባተት

ግራ ገባኝ። በጣም ይመጣም። በቃ ሄቱ ጋር ነው ሄዶ የሚቋመው፣ ሄተጓ ነው ሄዶ የሚተኛ። ምንድን ነው እንደዚህ የምንቆመው? ቆይ ግራ ገባኝ። ብርዱ አንደኛ፣ ከጎናች ደግሞ ቦርኮ እንትኖች ጎዳና ተደራሪዎች አሉ። እነሱም ይሳደባሉ፣ ይማታሉ። እዛ ላይ ብር አላት ብሎ ይፈትሻሉ። በጣም ይደብራል። ወይ ባልፈጠር ነው መተው ይጠይቁኛ። ወንዶች ጓደኞችን ነገረውኛ። እኔን ያክል ነው ወይ መቶ ሀምሳ ብር ሁለት መቶ ብር ኮለክ ሀምሳ ከዛ ውጭ የሚወስድ የለም። እኔ የምፈልገው በቃ አለ አግኝቼ ብርድ ከሚመታኝ በአግኝዋ ገብቼ ልመታኛት የምፈልግ የመጀመሪያ ቀን ዐመቱ ሀምሳ ብር ከፍልሻለሁ እንሂድ ሲል እሺ ብዬሽ እህድኩ ጥድት ነው የያዘው ልብስሽን አውልቂ ምናምን የሚል ነገር አመጣ። ልብስ አልፈልግም ልብስ ማውለቅ ልብስ በአሁኑ ሰዓት በጊዜው በከፋበት ሰዓት ለምን ራቁቴን ተኛለሁ? አልተኛም አልኩት። ከፈለግተው ካልፈለክ ደግሞ እወጣለሁ። ራቁቴን አልተኛም። ወይስ ባሌ ነህ ወይስ ምን ነህ? ለአንድ ቀን እንትን ብዬ ይተቃዋሉ። ራቁቴን የምተኛው አላወልቅ። ከወለቅ ቆምጠይን ነው ማወልቅ። ሲንገላ ወለቅሽ፣ ምን እንከናልሽ? እሱማ እንግዲህ ወደ ነው እንጂ መጣሁ። እናን ብዬሽ አልመጣሁ። ራሱ ፈለከኝ አመጣኝ። ይኸው ኮንዶም ተጠቀም ተጠቀም እንተኛ እንደሳውቅ ብተኛ አላውልቅ አይቻልም። በቃ ኮንዶንም አላረግም ምናምን አለም ምናምን አለ። አታረግም አላረግም። ከረክ ደግሞ ብርህ ቁጭ አድርጌ እወጣለሁ። ከህይወት የሚበልጥ ነገር የለም። ልጅ ይወለዳል፣ በሽታ ግን አይወለድም። ብርህ ይቀራን እንጂ ከአንተ ጋር እንደዚህ አላድርም ብዬስል አይቻልም፣ ታትሬታለሽ አለኝ። ቁምጣ ይናውልቅ እላለሁ። መጠቀሚያ አድርግና ተጠቀም ኮንዶም ይዟል፣ ግን አልጠቀም ማለት ካልተጠቀምከ ደግሞ ቻው እ አልፈለግም። እንዲ ያለ ነገር መልካስከስ ነገር አልፈለግም። እዚህ ስራ የምመጣው ሱስ ኖሮብኛል መውጣት ብር ከመለስኩልህ ሌላ ሴት ማምጣት ትችላለህ። ካልተስማማኝ አልተስማማኝም ብዬ ሌላ ቻንስ ለመጠበቅ ጀመርኩ። ወንድ ፍላጋ ሌላ ቦታ ሄድኩ። ሲሄድ ስራ የለም ወንድ የሚባል የለም። ጭራ ያለ ነገር ሆነ። በቃ ወንድ ካጣሁ ወደ ቤት እንዳልገባ መንገዱ ሩቅ ነው። ታክሲ ጠብቄ ነው የምመጣ። ስለዚህ እዛው ማንጋት አለብኝ። ሻይ የሚሸጡ ሰዎች አሉ። ከነሱ ጋር ጓሉ ቁጭ ብዬ ልጄ በጣም ትዝ የምትለኝ እስተማያ እስተሚነጋ ድረስ አስባለሁ። እስተማያ ድረስ አላም ነው አድርስ መጣ። እጄ ሀያ ብሯን ሰጣትና ልጅ ልጄ ወደ ቤት እጅ ይመጣለሁ። ጠዋት ጠዋት ሳገኛት በቃ አልቅሰ ነው ማገኛት። አይኗ ባውጦ የልጆቹን ትንፋሽ ስንት ሰው ትንፋሽ አለ እዛ ቦታም ላይ የሚቻ ትችላን ለታባይ ሊኖር ይችላል። ስንት ነገር አለ። በቃ አልቅሳ አይኑ አባብጦ ምናምን ማገኝ ወይ ቤቷ ገላዋን አጥቤ ዳቢሯን ቀየር የላት ልጅን ጋብሬ አብልቻት አጠጥቻት ቀን አብሬ እተኛለሁ። በቃ ከዛ ሲመሽ ደግሞ እዣት ሄዳለሁ። አማራጭ ሳጣ አባ ብያት መን ብያት አደብቂያት ሄዳለሁ። ሲደጋ እመጣለሁ። እንግዲህ ምንም ታደርጋት ምንም ታደርጋት ግን እግዚአብሔር ብትመታትም ምንም ብትልም ስለማትናገር በቃ ለዚያ እግዚአብሔርን ካልፈራች በቃ ለገቢ ለምኘት ይቻላል የሚሄደው